ሉሲ ቅንጅርትን አግኝታው ስለ ስለማማዬ እየነገረችው ያለ እሱም ያለውን ውስጡ እየተሰማውን እየነገራት በነበረ ሰዓት ነው። ሉሲ ማማዬ እንደታፈነች እንደታገተችና ና እንደተወሰደች ከሀኪም ቤት ስትወጣ አብረን ይዣት እየመጣሁ ያለ ሁለት ሰዎች ጭንብል የለበሱ ናቸው። ማንነታቸውን አላቅም። እሷን ብቻ ከኔ ነጥለው ይዘውብኝ ሄዱ። መኪና ውስጥ አስገብተውን ይዘዋት ሄዱት። እናም ወዴት እንደሄደች አላቅም። ምናልባት አንተም ልትኖርበት ትችላለ፣ እዚህ ውስጥ ስትለው፣ ምንድን ነው የምትዪው? አንቺ ግን ቆይ እንዴት እንደዚህ ትኛለሽ? ሲል ቅንጅርት ይናገራታል ሉሲን ። ሉሲም ታደማን ልጠርጥር ምክንያቱም አንተ ወይ ያ ነጭ ጋውን ለባሽ ዶክተር፣ አለዛ ደግሞ ሱራፌል ከእናንተ ከሶስታችሁ ማን ሊወስዳቸው ይችላል ሊወስዳት ይችላል? ስለዚህ እናንተ ናችሁ። አንተም ምክንያቱም እያልከው ነገር ስላለ ነው፣ ለሳሜ ስትለው በጣም ይናደዳል። በዛ መሀል ሳሜ ወደ ዶክተር ክሩቤል ይደውልለትና ይሄዳል የሄደው እህቱን ለማስለቀቅ የነበረውን ነገር ሁሉ ረስቶ ይቅርታ አድርግልኝ ብሎ ይቅርታ ከእግሩ ላይ ወድቆ እህቱን እንዲለቅለት ለመለመን ሄደ። ሲሄድ መንገድ ላይ ያገኘዋል። እናም ዶክተሩም ይሄ ደግሞ እንዴት፣ ምን አባቱ ሊያደርግ ነው የመጣው እዚህ ይህና ከመኪና ወርዶ ቁሞ ይጠብቀዋል። ሳሚም እንደመጣ ደግሞ ምንፈልገ ነው ሲለው ምንም መልስ ሳይሰጠው ሳሚ እግሩ ላይ ተደፍቶ እባክህን ዶክተር፣ እባክህን አንድ እህቴን እባክህ ስጠኝ፣ እባክህን ካገትክበት ስጠኝ፣ እባክህ የፈለግከውን ላደርግልህ እችላለሁ። ያንን ድምፅም አጥፍቻለሁ፣ ድልቻለሁ። የምትፈልገውን ነገር ላደርግልህ ዝግጁ ነኝ። ከዚህ በኋላ እኔ ከአንተ ጋር ምንም ነገር አልፈልግም። በቃ እህትና እህቴን ብቻ ነው የምፈልገው እና እባክህን ልቀቅልኝ ይለዋል። እሻውን ከእግሬ ላይ ተነስ፣ ምን እያልክ እንደሆነ አልገባኝም። ሲለው ማማዬ ከሆስፒታል ስትመጣ ሁለት ጭንብል የለበሱ ሰዎች እንደወሰዱባት ነግረኛለች ሉሲ፣ እና እባክህን እህቴን ያለችበትን አሳውቀኝ፣ ሲለው ማቀው ነገር የለም። ይሄ ቀን እኮ እንደሚመጣ አቅ ነበር፣ ታውቃለህ፣ እች ቀን እንደምትመጣ ብዬህ አለው እኮ እግሬ ላይ ተደፍተህ ይቅርታ አድርግልኝ ትለኛለህ ብዬ ነግሬህ ነበረ። ያቺ ቀን ደሞ ዛሬ ሆነች ሲለው ምንም ችግር የለውም ዶክተር እባክህን እኔ እምልህ እህቴን ብቻ ስጠኝ በቃ እማማዬን ብቻ ነው እምፈልገው እኔ ምንም ነገር አልፈልግም እሺ አሁን ተረጋጋና ንገረኝ እህትህ ምንድን ሄደችው ሲለው ቆይ እህቴን አን ያላገጥኩብህም እያልከኝ ነው እባክህን ዶክተር እህቴን ተውልኝ እባክህን ዶክተር ሲል ለማመጣዋል እሱም ይውልክ እኔ ስለ እንደዚህ አይነት ነገር አላቅም አልኩህ። በቃ አለን ለማመጥህም፣ ገባህ ማቀው ታሪክ የለም ይቅርታውን ደግሞ አልተቀበልኩሁም፣ ገባህ ገና ብዙ ማወራርዳቸው ሂሳቦች አሉኝ፣ ሲል ዶክተሩም ተናዶ መኪና ውስጥ ይገባል። እናም ሳሚም እያለቀሰ እባክህን ዶክተር እህቴን ተውልኝ እያለ ቢለምነው ቢጮህም አልሰማውም። እሱ መኪናውን አስነስቶ ወደ ቤቱ ሄደ። ሳሚም አስፋልት ላይ እንደ እንደተንፈረከከ እህቱን የእህቴን ነገር እባክህን እያለ እያለቅስ ጀመር። ወይኔ ማማዬ የአባቴን አደራ በላሁኝ አይደለ የአባቴን አደራ በላሁት የእናትና የአባቴ ስጦታ አኮንሽ አንቺ አንቺ ከልልሽ እኔ የለሁም ሲል ሳሚም ግራ ገብቶት መሀል አስፓልት ላይ እየየ ይላል። ዶክተር ክሩቤል የሆነ ሱቅ ገብቶ አትክልት ገዝቶ ሲመለስ ቤዛ እየጠበቀችው ነበረ። እናም ቤዛ እየጠበቀችው ስለነበር ስልክ እያወራ ነበረ እና ልክ እሷን ሲያያት ተደነባብሮ ስልኩን ከዘግ ይዘጋውና እንዴ፣ ምንድን ነው ሲላት፣ እንዴ ቤዛ ከየት ነው? ምን ነው ድንገት ቤትህ በመምጣት የደነገጥ ክሳ ሳት ነግረን አገባህ እንዴ ስት የምን ማግባት አመጣሽ? ማግባትማ ከአንቺ ጋር አብሮ ተቀበረ እኮ የኔ ትዳር አታቂም። እንዲህ ይህንን ሲል ደግሞ ሱ ምን ማለት ነው ይላታል፣ ትለዋለች። እንግዲህ ያው ነገርኩሽ፣ አንቺ ስታገቢ ነው አልኩሽ እኮ። አሁን እኔ ይህን አይደለም እየጠየቅኩህ ያለሁት። እኔ ምልህ አንድ ነገር ልጠይቅህ፣ አንተ ቆይ ማነህ? ምንድነህ? ስትለው አልገባኝም፣ ምን ለማለት ትፈልግሽ ነው ግን ሲላት፣ አዎ እኔ ልታስገድለኝም እንደነበረ ሰማውልህ። ቆይ ግን አንተ ማነህ በዙሪያ ማነህ ምንድነህ? ስለ አንተ ማወቅ ፈልጋለሁ ስትለው እኮ እኔ እኔማ የምታቂኝ ክሮቤል ነኝ ሲላት፣ በፍጹም እኔ ማቀ ክሮቤል አይደለሁም። አንተ የኔን ህይወት ለማጥፋት ብዙ መንገድ እየመጣህ ነው፣ ግን እግዚአብሔር ደግሞ እየጠበቀኝ ነው። ሁላችሁም እኔ ለማጥፋት እየሮጣችሁ ነው ትለዋለች። እሷም እባክንሽ፣ አሁን አንድ ነገር ልጠይቅህ እናም ክሩቤልም ለቤዛ ምናልባት ባልሽ ይሆናል ያገታት። ስለዚህ ሱራፌልን ጠርጥሪ፣ እኔ ስለዚህ አያገባኝም ይላትና በጣም ይናደድባታል። እኔ አሁንስ ደከመኝ፣ በቃ ከዚህ ጨዋታ እኔን አስወጡኝ፣ አላቅላችሁም ትልና ቤዛም ተናዳ ጥለው ትሄዳለች። በዛ መሀል ከሉሲ ጋር ተገናኝታ እያወራች ነበር ና መኪና ውስጥ ቁጭ ብለው ሲያወሩ ከሉሲ ጋር ሉሲም እኔም እምልሽ ቆይ እንዴት እንዴት ነው የሆነው ችግሩ እንዴት ነው የተፈጠረው? ስትላት እዩልሽ፣ እኔ ይዣት እየመጣሁ ነበር ና ሁለት ሰዎች ናቸው ጭንብል ለብሰው እየወሰዷት፣ ምናልባት የባልሽ ሰዎች እንዳይሆኑ፣ ማለትም የሱራፌል ሰዎች እንዳይሆኑ ብዬ አሰብኩኝ። ምክንያቱም ሳሚም እንደዛለኝ፣ ሳሚ እየጠረጠረው ጭንብል የለበሱት ናቸው። እናም እሱም ደግሞ አንድም ሳሚ የጠረጠረው ክሩቤልንና ያንችኑ ባል እንደገና ደግሞ ቅንጅርትን ከሶስቱ ደግሞ ቅንጅርት ምንድን ነው ሲትላት፣ ቅንጅርትማ አንቺንም ሊገድልሽ የመጣው ሷ አለ። እንዴት ዶክተር ልኮት ነው የመጣው ትላታለች። በጣም ትናደድና ነው ስለዚህ ሱራፌል አላሳክምም ያለው። ታድያ እሷ ግቷት ነው ስትል፣ በጣም ትናደድና ስሜታዊ ሁና እንዴት ማለት እንሱ እኔ እንዳልገጫዋ እንዳልገጫትና ለኔ ብሎ እንደሆነ ያንን ውሸት የዋሸው ነግሮኛል። ስለዚህ አሁን እጄ ይዘዋለሁ። ትናንት ቤት መታ ስትጠይቀው አላቀልሽም ይላታል ሱራፌ